እንደምን አላችሁ የተወደዳችሁ የክሮስንና የሪያል ማድሪድን ነገር ጥቂት እንዳንሳ። በዚህኛው የባርሴሎና ጨዋታ ላይ ብዙ ክሮስ ያደርጉ እንደሆነ አላውቅም፣ ግን በአርሰናሉ ጨዋታ ላይ አሰልጣኝ ካርሎ አንቼሎቲ በእቅድ ይሁን ወይም በተጫዋቾቹ የግል ውሳኔ ብዙ ክሮስ እንዳደረጉ እርግጠኛ መሆን አይቻልም። ምክንያቱም አሰልጣኙ በመከላከል አደረጃጀት ጊዜ ነው የኔ የማሰልጠን ተሳትፎ የሚጎላው፣ በማጥቃት ጊዜ ለተጫዋቾቹ ነፃነት እሰጣለሁ ስላሉ በትክክል መመሪያ ከአሰልጣኝ ይምጣ ወይ ተጫዋቾቹ የወሰዱት መፍትሄ ሜዳ ውስጥ እንደ አማራጭ ያዩት መፍትሄ ይሁን መቶ ፐርሰንት መናገር የሚያስቸግር ይመስለኛል። ምክንያቱም እኛ እዛ የታክቲክ ስብሰባ ውስጥ ስለማንታደም ወይ ማንም ስለማይታደም መረጃ ሊክ ካላደረገ በስተቀር ወይ ተጫዋቾቹ ሲናገሩ ካልሰማን በስተቀር ሙሉ ለሙሉ ለማወቅ ያስቸግራል። እዚያ ጨዋታ ላይ እምባፔ፣ ቪኒሽየስ፣ ቤሊንጋም እና ሮድሪጎን በሁለቱም ጨዋታዎች ላይ አሰልጣኙ ተጠቅመው ነበር። ይልቁን ግን በመልሱ ጨዋታ ትልቅ ሬሞንታዳ ያስፈልጋቸው ነበር። የመጀመሪያው ሶስት ለዜሮ ውጤትን የመቀልበስ ራስ ምታት ነበረባቸው። ስለዚህ ማድሪድ ምን ያደርጋል? ዛ ጨዋታ ላይ በጣም ጠንካራ የሆነው የአርሰናል የተከላካይ መስመር ላይ ወደ ጎል የሚወስዳቸው ሩት ምንድን ነው ይባል ነበር። ግን ያደረጉት የክሮስ ቦምባርድመንት ነው። በቃ በተደጋጋሚ ክሮስ ማረግን ነበር የመረጡት። በጨዋታው ላይ እንደምታስታውሱት 43 ክሮስ ነው ሪያል ማድሪድ ያደረገው። 33ቱ ከክፍት ጨዋታዎች የተደረጉ ክሮሶች ነበሩ። በኮቺንግ ስታፉ ይሁን በተጫዋቾቹ ይሄ እንደ መፍትሄ መታየቱ፣ ጎል የማስቆጠሪያ ደህና መንገድ ነው ተብሎ የመቆጠሩ ነገር አጀንዳ ነበር። ምክንያቱም ሪያል ማድሪድ ከዚህ በፊት ችግር ውስጥ በገባበት ጊዜ ነበር እንደዚህ የክሮስ ጥገኛ ለመሆን ሞክሮ ነበር። 2018 ላይ በኪየቭ ሪያል ማድሪድ ሊቨርፑልን ድል አድርጎ የቻምፒየንስ ሊግ ባለድል ከሆነ በኋላ ክርስቲያኖ ሮናልዶ ከክለቡ ለቀቀ። 450 ጎሎች አስቆጠረላቸው። ሌጀንድ ከክለቡ ለቀቀ። በዚያው ተመሳሳይ ክረምትም ዚነዲን ዚዳን ከሪያል ማድሪድ ኃላፊነቱ ራሱን አነሳ እና ማድሪድ የድህረ ክርስቲያኖ ሃንጎቨር ውስጥ ነበር። መጥፎ የውድድር ዘመን ነበር። ምክንያቱም በአንቸሎቲ ፈንታ ከስፔን እግር ኳስ ፌዴሬሽን በውዝግብ የለቀቁት የዓለም ዋንጫ አንድ ጨዋታ ሳያደርጉ ከብሔራዊ ቡድኑ ካምፕ በሉዊስ ሩቢያሌስ የተሰናበቱት ዩሊየን ሎፔቴጊ አሰልጣኝ ሆነው መጡ እና በዚያ ዓመት የማድሪድ መጥፎ ዓመት ነበር። በቅርብ ዓመታትም እጅግ የከፋው የውድድር ዘመን የነበረው ያ የውድድር ዘመን ላይ ነው። በዚያ ውድድር ዘመን ሪያል ማድሪድ ብዙ ክሮስ ያደርግ ነበር። ልክ አሁን ችግሩ ሲገባ ክሮስን እንደ መፍትሄ እንዳየ ማለት ነው። የቅጣት ምቶቹን እና የማዕዘን ምቶቹን ከቆጠርን 43 ክሮሶችን ነበር በጨዋታው ላይ ያደረገው። በዚህ ውድድር ዘመን ከአርሰናሉ ጨዋታ በፊት ሪያል ማድሪድ ብዙ ክሮስ ያደረገበት ጨዋታ የሁለት ክሮሶችን ያደረገበት በሚላን የተሸነፉበት የሶስት ለአንድ ሽንፈት በቤርናቤው በዚህ ሚላን መጥፎ ሲዝን እያሳለፈ ባለው ሚላን የደረሰባቸው ሽንፈት ነበር። የ50 ፐርሰንት ተጨማሪ አድርጓል ከአርሰናል ጋር ሁለቱም ሽንፈቶች ናቸው አንቸሎቲ እንዳነሳሁት ቅድም የእኔ አብዛኛው ትኩረት የመከላከል ትኩረት ነው የስኬታችን ምክንያትም እኔና የእኔ የኮሽንግ ስታፍ አባላት ለመከላከሉ በምንሰጠው ትኩረት ምክንያት ነው ስኬታማ የሆኑ ከፊት ያሉ ተጫዋቾች ግን በጣም አስደናቂ ስለሆኑ እነሱ ሜዳ ውስጥ መፍትሄ ያመጣሉ ብለው ተናግረው ነበር ባለፈው ታህሳስም ከፊት ያሉት አራት ተጫዋቾች ጥሩ መዋሃድ፣ ጥሩ መግባባት አላቸው። ነፃነት ልሰጣቸው ፈልጋለሁ፣ ሞቢሊቲ ልሰጣቸው ፈልጋለሁ የሚል አስተያየት ሰጥተው ነበር። ነገር ግን በአመቱ ወሳኝ ጨዋታ ላይ ከአርሰናል ጋር በነበረው ወሳኝ ጨዋታ ላይ ቡድኑ በቂ የፉትቦል ስትራክቸር አልነበረው በእነዚህ እሳቸው ጥሩ ይዋሃዳሉ ባሏቸው አራት ተጫዋቾች መካከል በቂ ኬሚስትሪ አልነበር በአንድ ጨዋታ 43 ክሮስ ወደ ማድረግ ሄዱ። ከኦክቶበር 2020 በኋላ ሪያል ማድሪድ ብዙ ክሮስ ያደረገበት ጨዋታ ያጨዋታ ሆን። ብዙ ክሮስ ማድረግ በእቅድ ካልሆነ እንዴት እንደማይሰራ የምታውቁት፣ ቅድም አንድ ሁለት አጋጣሚዎችን ስጠቅስ፣ በዚህ ዓመት እንኳን በተሸነፉባቸው ጨዋታዎች ነው ብዙ ክሮስ ያደረጉ። ለመጨረሻ ጊዜ ብዙ ክሮስ ያደረጉበት ጨዋታ 2020 ሻክታር ዶኔስክ ጋር ተጫውተው ሶስት ለሁለት በተሸነፉበት ጊዜ ያኔ ቤርናቤው የታደሰ ስለነበር በኢስታሪዮ አልፍሬዶ ዲ ስቴፋኖ ወይ በልምምድ ሜዳው ነበር ጨዋታውን ያደርግ ነበር። በ2018-19 የውድድር ዘመን ከክርስቲያኖ መልቀቅ በኋላ በነበረው የውድድር ዘመን ቪኒ ገና የዋናው ቡድን ቁልፍ ተጫዋች መሆን ሳይጀምር ብዙ ጨዋታዎችንም ለካስቲያው ለሁለታዊ ቡድን ያደርግ በነበረበት ጊዜ ቤል በጨረሰበት ጊዜ ቤንዜማ ያ ከክርስቲያኖ መልቀቅ በኋላ የተተውን ስፔስ መሙላት ገና በደንብ ባልጀመረበት ጊዜ ማድሪድ እንዲሁ የነሲብ ክሮሶች ያደርግ ነበር። ኦክቶበር 20 2018 ሌቫንቴን ገጥመው ሁለት ለዜሮ እየተመሩ በነበሩበት ጊዜ ጨዋታው ሲያልቅ 52 ክሮሶች ነበር ያደረጉት የቆም ኳሶችን ጨምሮ። ከዚያ ጨዋታውን ሁለት ለአንድ ተሸነፉ። ከጥቂት ቀናት በኋላ በካምፕ ነው በባርሰሎና ምስል አንድ ሲሸነፉ አሰልጣኝ ዩሌ ሎፔቴጊ በፍሎረንቲኖ ፔሬዝ ከኃላፊነታቸው እንዲሰናበቱ ከዘጠኝ ቀን በኋላ ብዙ ክሮስ ካደረጉበት 52 ክሮስ ካደረጉበት ጨዋታ በኋላ ነገር ግን ይሄ የክሮስ አባዜ በሎፔቴጊ መሰናበትና ና በሳንቲ ሶላሪ መተካት አልተቀየረም። የመጀመሪያ ጨዋታውን ሲያደርግ ከሪያል ቫያዶሊድ ጋር ነበር ቡድኑ የተጫወተው 44 ክሮስ ነበር ያደረገው በኋላ ሲያሸንፍ፣ ኪኮ ሊቫስ የሚባለው ተጫዋች ራሱ ላይ ጎል አስቆጠረ። ባለቀ ሰዓት ሰርጂዮ ራሞስ በፍጹም ቅጣት ምት ጎል አስቆጥሮ አሸነፈ። ግን የዛ አስቸጋሪ ዓመት መለያን የነበረው ክሮስ አንቸሎቲ ስምንት ወር ምባፔን ቪኒን፣ ቤሊንገምን፣ ሮድሪጎን አንድ ላይ የተጠቀሙና የማጥቃት ስትራክቸሩ የተዋጣለት አልሆነም። ስለዚህ ቡድኑ ጭንቅ ውስጥ በሚገባበት ጊዜ ልክ በዛ ሶስት አሰልጣኞች በተቀያየሩበት ሎፔቴጊ መጀመሪያ፣ ከዛ ሶላሪ መጨረሻ ላይ መጨረሻዎቹን 112 ጨዋታዎች ዚዳን ተመልሶ መጥቶ ስለነበር በዚዳን ስር በሶስት አሰልጣኞች ስር ነበር የሰለጠኑት። ያኔ ፖስት ክርስቲያኖ ሞመንት ይባላል። አሁን ደግሞ ፈረንሳዩ ምባፔ መጥቷል። ግን ይሄኛው ፖስት ክሩስ ሞመንት ነው። ከአርሰናል ጨዋታ በኋላ ይሄ እቅድ አልባነት ወይም ያልሰራ እቅድ ምን እንደምለው አላውቅም፣ በቲቦ ኩርቷ በቤልጅማ የግብ ጠባቂያቸው ሳይቀር ተተችቶ ነበር። ብዙ ክሮሶች ያደረገን ነገር ግን በዚህ ዓመት ሆሴሉ የለንም፣ እነዚህን ክሮሶች የሚያጠቃ ናቹራል አጥቂ የለንም ማለት እውነትነት አለው። ምክንያቱም ይሄ ልጅ አምና በጣም አስፈላጊ ጎሎች ያስቆጠረላቸው ያ የባየር ሚኒክ የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ሬሞንታ ዳ የተቻለው በሆሴሉ ምክንያት ነው። ሜትር ከሁለት ነው። ስምንት ጎሎችን ነበር በጭንቅላቱ እየገጨ ያስቆጠረው። ባለፈው የርድር ዘመን በላሊጋ የእሱን ያል በርካታ ጎሎችን በሄዲንግ ያስቆጠረ ተጫዋች አልነበርም ያ አይነት ካራክተሪስቲክስ ሳይኖረው ነው ሪያል ማድሪድ ብዙ ክሮስ ሲያደርግ የነበረው እምባፔ ሜትር ከ78 ነው ቁመቱ እስካሁን ድረስ ወደ ማድሪድ ከመጣበት ጊዜ ጀምሮ በጭንቅላቱ ጎል አላስቆጠረም ቪኒሸስ ሜትር ከ76 ነው ቁመቱ በ312 ጨዋታ አምስት ጎል ብቻ ነው በጭንቅላቱ ገጭቶ ያስቆጠረው ሮድሪጎ ሜትር ከ74 ነው ቁመቱ በ266 ጨዋታ ሁለት ጎል ብቻ ነው ያስቆጠረው ቤሊንጋም ሜትር ከ86 ነው ቁመቱ እንዲያውሱ ይሻላል በዘጠና ጨዋታዎች ስድስት ጎሎችን በጭንቅላቱ አስቆጥሯል አሁን እዛ ጨዋታ ላይ ያ ሁሉ ክሮስ ሲደረግ በክሮሶች ብዙ ጎል ለማስቆጠር ዋናው መሳሪያ ጥሩ ክሮስ የሚያደርግ ተጫዋች እና ክሮስ የሚያጠቃ ተጫዋች ፕሮፋይል ያስፈልጋል ሁለተኛው የላቸውም እንደ ቲቡ ኮርቱ አስተያየት ክሮስ የሚያጠቃ እንደ ሆሴሉ አይነት ተጫዋች የላቸው። ግን ቲቡ ኮርቷ ብቻ አልነበረም ከዚያ ጨዋታ በኋላ ይንን አስተያየት የሰጡ ሪያል ማድሪድ። በቅርብ ጊዜ እንደምታስተውሉት ጎሎች ሲያስቆጥርም በተጠና አታኪንግ ፓተርን አይደለም ጎሎች የሚያስቆጥረው። በእርግጥ አንዳንድ አሰልጣኞች የመጨረሻው 30 ሜትር ላይ ብዙ ኮች ማድረግ አይቻልም ሲሉ ሰማሉ። ለምሳሌ አንድ አስታውሳለሁ ቲዬሪ ኦንሪ ስካይ ስፖርት ላይ የመንዴ ናይት ፉትቦል እንግዳ ሆኖ ቀርቦ ዩቲዩብ ላይ ልታገኙ ትችላላችሁ። ስለዛ በጓርዲዮላ ዘመን ስለተጫወተበት ባርሰሎና ሲናገር ሁለት ሶስተኛው የሜዳ ክፍልን እኔ ያደርሳችኋለሁ፣ ከዚህ በኋላ ያለው የሜዳ ክፍል በእናንተ የግል ክህሎት የሚከወን ነው። ወይ የመጨረሻው 30 ሜትር ማጥቃት የሚከናወነው በሜሲ ኤቶ ኦንሪ የግል ክህሎት ይሆናል። ስለዚህ በጣም ስትራክቸር የሆነ አሰልጣኝ ነው፣ የሲስተም አሰልጣኝ ነው የሚባለው ፔፕ እንኳን የመጨረሻው የሜዳ ክፍል ላይ ለተጫዋቾቹ የማጥቃት ፍሪደም ነጻነት በመስጠት ነው ቡድኑን የገነባው ይላል፣ ቴሪ ሆንሪ። ሚኬል አርቴታም ሶስተኛ ሜዳ ክፍል ላይ ቡድንህ በቂ ክሬቲቪቲ የለውም ማሰልጠን ይቻል የሆነ ያንን ቦታ ማሰልጠን ይቻላሉ ሲሉት ኢንዲቪዋል ስፓርክ ማሰልጠን አይቻልም ብሎ ነበር። ስለዚህ እንደዚህ የሚሉ አሰልጣኞች አሉ። አንቸሎቲም በዛው ምድብ ውስጥ ያሉ ናቸው ማለት ነው። ነገር ግን ከፍቷል። በቅርብ ጊዜ የሪያል ማድሪድ ሁኔታ የበለጠ በተጫዋቾች የግል ተሰጦ ላይ የተመሰረተ ነው። ለምሳሌ የቅርቦቹን ጨዋታዎች ብንወስድ ሄታፌ ላይ አርዳ ጉለር ነው ያንን አስደናቂ ጎል ያስቆጠረው። ከዚያ በፊት የበለጠ አስደናቂ ጎል ፌዴ ቫልቬርዴን ያስቆጠረው። ምሳሌ አትሌቲኮ ማድሪድን በግማሽ ፈጻሚ ደርሶ መልስ ጨዋታ ሲያሸንፉ፣ ሁለቱም ጎሎች መጀመሪያ ሮድሪጎ በኋላ ብራሂም ዲያዝ ያስቆጠሩት ጎል ሁለቱም የተጫዋቾቹን የተናጥል የግል ክህሎት የሚያሳዩ ጎሎች ናቸው። ወይም አላቬስን አንድ ለዜሮ ሲያሸንፉ ብዙ ጎል የማያስቆጥረው ካማቪንጋ ነው አስደናቂ ጎል ያስቆጠረው። እንዲህ አይነት ነገሮች መዘውተር በስተዋል። በሪያል ማድሪድ በኩል ብዙ ፓተርን አናይ። አንዳንድ የጠቀስናቸው ጨዋታዎች ነበር። ለምሳሌ ከሲቲ ጨዋታ በኋላ ማድሪድ ጎሎችን ያስቆጠረበት መንገድ ቡድኑ እንዴት በማጥቃት ኦርጋናይዜሽን ጊዜም ጭምር እየተሻሻል እንደሆነ የሚያሳይ ነው። ለምሳሌ አንደኛው ጎል 30 ምናምን ፓስ ካደረጉ በኋላ፣ ከዚ በፊት የነበረው ጎል 11ዱም ተጫዋቾች ከተቀባበሉ በኋላ የተቆጠረ ጎል ነው እንል ነበር። እነዚህ አይነት ጥንካሬዎች የታዩበት የውድድር ዘመን ወቅት ነበር። በቅርብ ጊዜ ግን ያንን በበቂ መጠን እያሳዩ አይደለም ለዚህ ነው ሉካስ ቫስኬዝም ልክ እንደ ኩርቷ ሁሉ ከኳስ ጋር በቂ ክላሪቲ አልነበረም ምን እንደምናደርግ አላወቅንም አልታገስንምም ስለዚህ ቶሎ ቶሎ ወደ ሳጥን ክሮስ ማድረግ መረጥን ነገር ግን በጣም የተደራጀን የተከላካይ መስመር ማለፍ አልቻልም አለ በሚኬል አርቴታ ከተገነባው የአርሰናል የተደራጀ የመከላከል መዋቅር ጋር የሚጫወት ቡድን ዝም ብሎ ክሮስ የሚያጠቃ ተጫዋች በሌለበት ጨዋታ ውስጥ በተደጋጋሚ ክሮስ ወደ ሳጥን መላክ አስቀድሞ ብዙ ያልታሰበበት እንደሆነም የሚያሳይ። የአርቴታ ቡድን በዚህ ውድድር ዘመን በጎሎቹም ቁጥር ግን በኤክስጂም በፕሪሚየር ሊግ አነስተኛው ጎል የተቆጠረበት አነስተኛው ኤክስጂ የተመዘገበበት ቡድን ነው። 0.76 ነው ኤክስጂ አርሰናል ላይ በቻምፒየንስ ሊግ ደግሞ ከዛም ይበልጣል 0.64 ብቻ ነው እና ማድሪድ በሁለቱ ጨዋታዎች እያንዳንዱ የጎል እድል በኤክስጂ ሲለካ ከ0.1 በላይ የሆነ የጎል እድል የፈጠረው በሶስት አጋጣሚዎች ብቻ ነው። አንደኛ በኤምሬትስ በነበረው ጨዋታ ምባፔ ያገኘው የጎል እድል 13 013፣ ኢላማውን የጠበቀ ሙከራ ማድረግ አልቻለም። ሁለተኛው ቪኒ ያስቆጠረው ጎል ነው 08፣ በኋላ ኤንድሪክ የሳተውም 01። በቂ የጎል እድሎች መፍጠር አልቻለም። በትልልቅ ጨዋታዎች ላይ ደግሞ ብዙ የጎል እድሎች ስለማይፈጠሩ ጥራት ያላቸው ሁለት ሶስት የጎል እድሎች መፍጠር በጣም አስፈላጊ ይሆናል ማለት ነው። አሁን ዛ የአርሰናል ጨዋታ ላይ መቼስ ብዙ ወሬ የነበረው እንደምታውቁት፣ የመጀመሪያዎቹ 30 ደቂቃዎች የመጀመሪያዎቹ 15 20 ደቂቃዎች ላይ ጎል ማስቆጠር በጣም አስፈላጊ ነው። ከዚያ በኋላ ራሱ ቤርናቢ ሪስፖንድ ያደርጋል፣ የሪያል ማድሪድ ታሪክ አርሰናልን ይጫነዋል፣ ከዚያ በኋላ ሬሞንታዶ ይሳካል የሚል ስሌት ነበር። ግን ማድሪድ ያንን ለማድረግ ክሮስ ነው እንደ መፍትሄ ያየው። በመጀመሪያ አጋማሽ 23 ክሮስ ያደረገ፣ ሶስቱ ብቻ የማድሪድን ተጫዋች አግኝተዋል። ከ23ቱ ወይም ስኬቱ 13 ብቻ ነው ነበር ይሄ ግን የሚነግረኝ ከክሩስ መልቀቅ በኋላ የክሩስን ሴረብረል ኳሊቲ የማሰብ ጨዋታ የመቆጣጠር በፓሴ ባላጋራ ቡድንን የመበታተን ስኬት እንደጠፋ ነው፣ ወይም የእሱ ያጮት ሳይንስ እንደጠፋ ነው። የምታዩት ክሮስ ከተደረገ ብቸኛው የክሮስ ማጥቃት ኦፕሽን የሚሆነው ቤሊንገም ነው፣ እሱ ብቻ። ኦሬሊዮን ሿዋሜኒ ወደ ኋላ መመለስ አለበት የቡድኑን ሚዛን መጠበቅ ስላለበት። ፌዴ ቫልቬርቴ የአየር ላይ ኳስ ስፔሻሊስት አይደለም። ሮድሪጎ፣ ቪኒሸስ ብዙ ጎሎች አያስቆጥሩም። ስለዚህ ለሳሊባ ለኪቪ ወር እና ለሌሎች አርሰናል ተከላካዮች ችግር አልነበረም። ይሄ ብዙም ድሪብል አልሞከሩም። ድሪብልም ሲሞክሩ አልተሳካላቸው ስለዚህ አርሰናል እዚያ ጨዋታ ላይ የማድሪድ 11 ኳሶችን ኢንተርሴፕት ያደረገ፣ ማድሪድ ሁለት ብቻ ነው ኢንተርሴፕት ያደረገ። ብዙ ኳስ ቢዝም ግን በቂ አደገኝነት አልነበረውም እና በአንዳንዶቹ ጨዋታዎች ይሄ ድክመት በተለይ በቅርብ ሳምንታት በጣም ተባብሶ የሚስተዋል ችግር ነው። አሁንም ከጨዋታው በፊት የባርሴሎና ቲሙ ነው የበለጠ የሚያስፈራው። ልክ ነው። ላሚን ያማል ድንቅ ዓመት እያሳለፈ ነው። ፔድሪ ግሩም ነው። ራፊኛ ድንቅ ነው። ሌቫንዶቭስኪ የለም ግን አርባ ጎል አስቆጥሯል። ፌራን ቶሬዝ ጥሩ ተተኪ ነው። ዳኒ ኦልሞ በግሉ አደጋ መፍጠር ይችላል። ምነው ስለ ባርሰሎና ስናወራ ግን የምናወራው ስለ ግለሰቦቹ አደለም ስለ ቲሙ ነው የምናወራው። ስለ ማድሪድ ግን የኤምባፔ ጥሩ ምሽት ማሳለፍ ላይ የቪኒ ምትሃቶች ላይ፣ ወይ ሮድሪጎ ይነቃ ይሆን ወይ ቤሊንጋም የሆነ ነገር ያደርግ ይሆን ወይ ወደሚል የመሄድ አባዜ ተደጋግሞ የሚስተዋል ነገር ነው። ለዚህ ምን አይነት መፍትሄ አንቸሎቲ ያመጣሉ የሚለውን እናያለን። አንቸሎቲ በኃይለኛ የሲስተም ቡድን ውስጥ ያደጉ ናቸው። በኋላ ግን ራሳቸው እንደሚናገሩት የዩቬ ኤክስፒሪየንስ ለወጣቸው እና ተጫዋቾችን ብቻ ማዕከል ያደረገ የክሬቲቭ ሊበሬሽን መስጠት የመፍጠር ነጻነት ለተጫዋቾቹ መተው የማሸነፊያ ዋናው መንገድ ነው ይላሉ ብዙ ጊዜ ሰርቶላቸዋል ምን ምን ይተቻሉ አንቸሎቲ ለነገሩ አሁን ቡድናቸው ላይ ያለውን ችግር ለማንሳት እንጂ አምስት ጊዜ ቻምፒየንስ ሊግ ያነሳን አሰልጣኝ በየሄደበት ሊግ ሁሉ በአምስቱም ሊግ ባለድል የሆነውን አሰልጣኝ ብዙ መተቸት አይቻልም ነገር ግን ቡድናቸው ላይ ይሄ ይስተዋላል አሁን የበለጠ ኢንዲቪድዋሎች ላይ ጥገኛ ሆኗል በሆኑ ተጫዋቾች የግል ክህሎት ላይ የተመሰረተ ማጥቃት ነው ያላቸው ያ ሳይሆን ሲቀር ብዙ ክሮስ ያደርጋል። ብዙ ክሮስ ማድረግ ደግሞ የቅርብ ዓመታት የማድሪድ አስቸጋሪውን ዓመት 2018/19 የውድድር ዘመንን ይጠራል። ግን በዚህም ዓመት ቢሆን ብዙ ክሮስ ያደረጉባቸው ጨዋታዎች ለማሸነፍ የተቸገሩባቸው ጨዋታዎች ናቸው። የሚላን ጨዋታ፣ የአርሰናል ጨዋታ የዚህ ምሳሌዎች ሆነው መቅረብ የሚችሉ ይመስለኛል።